ይመስላል ሶስት አማራጭ ሰጠኝ። ወይ ብር ላኪሊ፣ እኔ ሳውዝ አፍሪካ ሄዳለሁኝ፣ ወይ አንቺ ነይ፣ ካልሆነ አገባ አለው አለኝ። ከዛ አዎ አገባ አሉኝ። ከዛ ኦኬ አግባ ብዬ እኔም ታውቁት ከዛ ቀጠልኩኝ። ለቤተሰቦች ነው ብር ምልካው። ስልክ ለእቴ የነበረ ምልክላት እቴ፣ ለቤተሰብ እንደዚህ አድርጊ ለእናቴ ስጪ ምናምን እያልኳት ማለት ነው። ከዛ ለቤተሰብ ያኔ በየሶስት ወሩ ልካለው። አራት አመት ከሶስት ወር ሆነኝ። አራት አመት ከሶስት ወር ሲሆነኝ በእጅ የነበረው ወደ ዘጠና ሺህ ብር ብቻ ነበረኝ። በኢትዮጵያ ሲመነዘር ማለት ነው። ከዛ ኢትዮጵያ ሂዳለው ብዬ በተነሳው ሰዓት፣ በመጀመሪያ እኔ የነበርኩት የሴትዮዋ የልጁ ሚስት አያትጂ እኔ ደሞዝ እጨምርሻለው እዚ ቀጥ እኔ ጋ ምናምን አለች፣ እና ሰራተኛ አልነበራትም። ከዛ እሽ ብዬ እሷ ጋ ገባውኝ እና እኔ ጋ ያለው ብር ደግሞ የመጀመሪያው እህቴ ጋ ሳትሆን ታላቅ እህት አለችኝ እና እሷ ጋር አርጌ አንቺ ጋ ይቀመጥ አልኩኝ። ከዛ እሺ ብላ እሷ ጋር አስቀመጥኩት። አምስት አመት ሲሆነኝ ኢትዮጵያ እጅ መለሳለው ብዬ ለሴትዮዋ ነገርኳት። ሴትዮዋ አይ ያኔ ከእርሻ ተመለሽ ምናምን አለች። አይ መለሳለው ብዬ 2016 ላይ ሄድኩት። ሲሄድ የስድስት ወር ደሞዝ እኔ ጋር አስቀምጪ እንደምትመለሺ በዛ ነው እርግጠኛ መሆኗ ስትለኝ እሺ ብዬ አስቀመጥኩላት እሷ ጋር እና ሄድኩት እኔ ሲሄድ ቤት ላይ ምንም አልነበረም። ያኔ እኔ ስመጣ እንደነበር ነው ቤቱ። ይሄ ሁሉ አመት የላኩት ብር፣ አንድም ብር እናቴ እየተጠቀመችበት ብር የለም እና ሁሉ ብር እህቴ ነበር የምትጠቀመው። እኔ አለ ብዬ ሲሄድ ምንም የለም እና ጠይኳት እናቴን። ይህን ይህን እገዛለሁ ስትለኝ ብር እልክላት ነበረ እና እቃ የት አለ የገዛችሁ ብዬ ጠይኳት። ከዛ እናቴ እኔ የማውቀው ነገር የለም ምንም አልነገረችኝም አለች። ከዛ እሺ ብዬ ተውኩት። እኔ ከሄድኩ አስራ አምስት ቀን ሲሆነኝ እጅ ጠየኳት ፣ ከዛ አለ እኔ ጋ ነው ብሩ አለችን። ከዛ እሽ ስጭኝ፣ እፈልጋለሁ። እኔ ያኔ ጊዜም ለመመለስ አንድ ወር ብቻ ስለሆነ እያለቀ ነው እና መልሽ ብሬን ስጭና የሆነ ነገር አድርጌ እሄዳለሁ አለችን። ከዛ እሽ አለች እና ሄድኩት ለመውሰድ ብዬ ለካ ብሩን ባለም ያውቃል እና ባሏ ለምሳ መጥቶ ነበረ፣ እኔ እሷ ጋ እያለሁ። እሱ ነጋዴ ነው። ከዛ እደሪ እዚህ የምናወራው ነገር አለ ምናምን አለኝ። ከዛ አይ እኔ አላድርም፣ እናቴ ትፈልገኛለች፣ ለእነ ጊዜ እያለቀ ስለሆነ አንዳንድ የምናውረው ነገር አለ ብለኛለች ስለው እሺ አለ እና እህቴ አስተማሪ ናት። ከሰዓት ትምህርት ትገባለች። እና ባንክ ቤት እንሂድ አለችኝ። ከዛ እሺ ብዬ ሄድን። ከዛ ይህ ሁሉ አመት አራት አመት ምናምን ከሰራው ብር ያኔ መቶ ሀያ ስድስት ሺህ ብር አለ አለችኝ። ከዛ እሺ ይሁን፣ እሱ ለምን የት ሄደ ምናምን ብዬ አልከራከራትም ለምን እንድትሰጠኝ ስለምፈልግ እሺ እሱንም ስጭኝ አልኳት። እሺ ብለን ባንክ ቤት እየሄደን ባንክ ቤት ለመድረስ ወደ ሁለት ደቂቃ ምናምን፣ ከዛም ትንሽ ነው ሲቀር፣ እኔ ይቅርታ አድርግና እህቴ፣ ብሩ የለም። ባሌ ዕቃ እያመጣ ከስሮ ስጭኝ ስል ለሱ ሰጠውና እስካሁን አልመለሰም አለች ከዚያ ያኔ አላቅም ባሏ እዚህ የዳሪ ካለኝ ነገር ጋር በቃ በጣም አእምሮ የተነካብኝና እንዴት ለምንም ብዬ ማውራት አቃተኝ። የሆነ ነገር እንደተነካው በቃ አላ ያኔ ምንም ብዬ መልስ አልሰጠዋትም። ኦኬ ማውራት አቃተኝና አንደኛው እቴ እየጠበቀችኝ ነበረ ከአጎቴ ልጅ ጋር ከዛ እሺ ብዬ ባንክ ቤት ሄደ። ከ126 ሺህ ብር 6 ሺህ ብር ብቻ ሰጠች። ከዛ እሺ ብዬ 6000 ብርን ወሰድኩት። የምሪ ነው ምልም ምንም አላቅም። እቴ አለው ያለችበት ካፌ ሄድኩት። ከሷ ጋር ነበርኩኝ። ይቅርታ ከዛ ብር ፎጣችኝ ብር እንደዚህ እንደያዝኩት ያኔ እኔ ከባንክ እህቴ ያለችበት ቦታ ለመሄድ አንድ አምስት ደቂቃ ይፈጃል። እና ራሴን ነረሶኝ። በቃ ምን እንደሆንኩ በሳተው አላውቅም። ከዛ እንደዚህ ብሩን በእጅ እንደዚህ የሰጣችኝ ስድስት ሺህ ብሩን እዤ ሄድኩት ሁለተኛ እህቴ ጋር ከዛ በቃ ጀዘብኩ ምንም አላቅም። ሰው እቴ ምን ሆነች ነው ምናምን አለችኝ። ብሩ እንደዚህ ይዘሽ እንዴት ትመጭ አለሽ እንዲህ ብላ ትጠይቀኛለች። ከዛ ምንም መልስ አልመልስላትም አንድ ሰላሳ ደቂቃ ያህል እንደዚህ ቆየውኝ። ከዛ በኋላ እቴ ምንድነው አለችኝ። ይሄ ብር ብቻ ነው የሰጠችኝ አልኳትኝ። ከዛ እዚህም ጮኸች። በዛን በነበርንበት ካፌ አለቀስን። ምን አለ እና በቃ አንድ አንድ ሰዓት ከዛ በላይ ያህል ቁጭ ካለም በኋላ አረጋግኝ ተረጋገውትና በቃ አልመለስም። ተመል ለምንድን ነው የምመለሰው ይሄ ሁሉ አመት የሰራሁት ብር የለም እና አሁን እጅ አንድ አመት ሁለት አመት የምሰራው ምን ያደርግልኛል? እና አልመለስም ብዬ ከራሴ ጋር ከእግዚአብሔር ጋር በቃ ማውራት ጀመርኩኝና፣ አንድ ነገር ምልክት ሳታሳይኝ ፈጣሪው ያልመለስም ብዬ በቃ ለራሴ ትማለት ጀመርኩኝ። ያኔ ብመለስም አሁን ያኔ ተመልሼ ብመጣ የምልከው ብር የት እንደሚገባ አላውቅም እና አልመለስም ብዬ እንትንል ነበረ። ከዛ መጥቼ ለእናቴ ነገርኳል። እናቴ እንደዚህ አለችኝ፣ ብር የለም። እና የባሴ ደግሞ ከሱ ልቅ የእናቴ መልስ አይ ችግር የለም፣ ሰርታ ትመልስልሻለች አለች። እዛ እሺ አንቺም እንደዚያ ካልሽ እሺ። ለእነ አባቴ አያቅም። አባቴ ሌላ ሴት አግብቶ ስላለ ነገር ውስጥ ምንም አያቅም። ምንም አባቴን አላስገባም ብዬ ተውኩት። ከዛ የሆነ ምልክት ሳታሳይኝ ፈጣሪ አልመለስም ብዬ አስራ አምስት ቀን ውስጥ ገና ባለ አካባቢ ላይ ውጭ ባሏ ሞተር አላት እና ውጭ ነው የሚያቆመው፣ ሁሌ ማለት ነው እና ከግቢ ውጭ ነው የሚኖረው። ከዛ ገና ላይ ውጭ ብሎ መቶ ማታ፣ ያኔ ምሳ ለመብላት ወደ ቤት በገባ ጊዜ ሞተሩ ጠፋ። የት እንደገባ አይታወቅም። እስካሁን ድረስ ይፈለጋል እንጂ ያገኘ የለም። ምንድን ነው የት ገባ የሚያውቅ የለም። እና ሞተሩ በጠፋው አንድ ምልክት እኔ ለማየት ነው ብዬ ለራሴ አምኩት። ለምን ስንት ዓመት እዛ ያኔ እዛ ቤት ነው የሚኖሩት፣ ውጭ የሚያድረው ሞተሩ የሚያድረው ውጭ ነው። እና እንዴት ዛሬ ሊጠፋ ቻለ ብዬ ለራሴ አሳምኩትና ራሴ ትቼ መጣሁኝ። ስመጣ ከመምጣቴ በፊት ሄጄ ጠየኳት፣ ብሬን መቼ ነው የምትመልሽልኝ ብዬ ጠየኳት። ከዛ እኔ ወደዚህ የተመለስኩት በጥር ወር ነበረ። በሚያዜ ላይ መልስልሻለሁ አለችኝ። ከዛ ያጎቴ ልጅ አለና፣ አገልጋይ ነው፣ ወንጌላዊ ነው እና እ ሄድኩት እሱን፣ አንተ ምስክሩን እንደዚህ ያለችኝ አንተ ነው ከእሷ ወስደ ወደ አኳንተ የምታስገባልኝ አልኩት። ከዛ እሻለ ያ የተባል ነው ጊዜ ደረሰ፣ መያዜ ወር ማለት ነው። ከዛ ሲደርስ ጠየቅኳት ደውዬ ስጠይቃት አሁን የለኝም አለች። እንዴት የለሽም? ያኔ እኮ በዚህ ጊዜ ብለሽ ነበር ስላት፣ የለኝም አሁን አለች። ከዛ እዚህ ሆኜ ለአብድ ደረስኩት፣ እንደገና አለቀስኩት። ፈጣሪ ሆይ አንተ አታይም? እንደ እውነት ያኔ እኔ የምኖረው በፊት ለእናቴ ነበረ። ኦኬ ሰው እናቴም ያኔ አይ፣ ልጄ እኔ ጠይቃታለሁ፣ ምና ምናም ብትልስ፣ ኦኬ። ግን ምንድን ነው ያለች? ሰርታ ትመልስልሻለች ያለችው ነገር በቃ አይምሮ ነካ። እራሴን ምንዳል አጠፋ ነበር እዚህ። ከዛ ያኔ ሁሉ ነገር ታውቁና፣ ለጊዜ ብር መጭ ጀመርኩት። ጌታ ሆይ እንዴት ነው ይሄ ሁሉ የምትሰርቼ ባዶም ሆነው ያኔ ሰርቼ ያገኘሁት እየለፋውበት አይደል እንደ ብዬ ሳለቅስ ነበር። እና እንደዛ ከእሷ ጋር ያወራሁት ሐሙስ ነበረ። አርብ ዕለት ማታ አርብ ቅዳሜ ለሚነገው ማታ ላይ አልተኛውም። እውነቴን ነው የምል አልተኛውም። እንደዚህ እያለቀስኩ እያለቀስኩ ነጋብኝና ታላቅ እቴ ያለች ጆርዳን ነው ያለችው። ሁሌ ጠዋት ስራ ልትገባ ስትል ተደዋውለን እናወራለን። እንደናዋይ ምናምን እንባባለን። ና ደውዬ እቴ፣ ምን እንደሚፈጠር ቡርቴ ቤት እኔ አላቅም አልኳት። ከዛ ለምን አልሽ ስትለኝ ሌሊቱም ሙሉ ስለ እሷ ሳለቅስ ነው የዋልኩት ያደርኩት፣ እና ምን እንደሚፈጠር አላቅም ከእኔ ቀድመሽ የሆነ ነገር ከሰማሽ አሳውቅኝ አልኳት። ከዛ ቅዳሜ ዋለን ምንም የለም? ይሁድ ዕለት ከሰዓት በኋላ እኔ እዚህ ያለሁበት ቤተ ክርስቲያን ሄዱ። ኦርቶዶክስ ናቸው እና ምሳ እየሰራሁ እያለ ስልክ ተደወለልኝ። አንደኛዋ እቴ ትደውልልኛለች። ከዛ ምንድነው ስል የቡርቴ ልጅ ወድቆ እጁን ተሰበረ ቡርቴ ማናት ብሬን የወሰደች እህቴ ናት ከዛ እንደገና ደግሞ አበድኩ ለምን በእኔ ምክንያት ነው ፈጣሪ ለምንድን ነው በፃን ልጅ የሚጓደው ለምን እሱ ለምን እሱ አይደለችም ነው እሱ ምንም አያውቅም ብዬ ደግሞ በራሴ እንደገና ተጸጸትኩት ባወራው ነገር ባልኩ ነገር ማለት ነው ከዛ እንደገና ደግሞ የምትደውለኝ ልኝ እቴ ብር ላክልኝ፣ እሱን ለማሳከም ብር የለንም፣ ይሁድ ነው ባንክ ቤት ምናምን መግባት አንችልም፣ ምናምን ከዛ ብር ላክልኝ ማለት ጨምሩ። ከዛ ምን ልሆን ህፃኑ ሲሞት እያየት ልጠ ከዛ ታናሽ ወንድሜ ጋር ብር ነበረኝ እና ስጣት አልኩኝ። ከዛ እሷ እየጠየቀችኝ ስልሳ ሺ ብር ነበረ። ከዛ ወንድሜ እኔ አልሰጥም ይሄ ሁሉ ብር አለኝ እሷ ስለማትመልስልሽ እኔ አልሰጥም ስል ወንድሜን ሰደብኩ። ምን አገባክ ይሄ የኔ ብር ነውና ስጣት የፈለገችው ያህል። ኧረ ከትላንትና ህይወት ትላንትና ካረገችሽ ነገር አትማሪ ምናምን አለኝ። ከዛ አያገባክምና ስጣልኩኝ። ከዛ ወንድሜ የለኝም ሁሉን አልሰጥም ብሎ ሰላሳ ሺህ ብር ብቻ ሰጣ። በመጀመሪያ ከመቶ ሀያ ሺህ ብር ጋር መቶ ሃምሳ ሺህ ብር ሆነ ማለት ነው። ከዛ አሁን ላይ እጠይቃታለኝ ስልኬን አትመልስም። ቦይስም ሰምታ ዝም ትላለች። እናቴንም ጠይቀት ስላት አይ አንቺ ስትመጪ ትመልስ ይቻል እና በዚህ ሁሉ ማለት የፈለኩት ነገር ቢኖር ለቤተሰባችሁ ብርምላ ከፈለጋችሁ በባዳ ያኔ ዝም ብላችሁ በሰፈር ሰው ስም ላኩ ለምን ባዳ ሰቦሆም ነ ቢወስድም በህግም ብሎ እንጠይቃለን። ግን እህት ወንድም ሲሆን በህግን ለመጠየቅ ይከብዳል። እና አዳዲስ ልጆች ስደት ላይ የምትወጡት ደግሞ ራሳችሁን ጠ